ወደ ቀጣዩ ዜና አልፋል ኢትዮጵስ በኦርሶ ላይን ደናግላን ገዳ ገዳም አጸደ ህጻናት ካቶሊክ ትምህርት ቤት ተገኝታለች በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣ ታቀርብልናለች እንከታተል ጀቱ በራሪው ዛሬ እንግዲህ በኦርሶ ላይን ደናግላን ገዳም አጸደ ህጻናት ካቶሊክ ትምህርት ቤት ተገኝታለች በዚህ ብዙ ጓደኞቿ ልታገኝ ነው እኔ ፕሮግራሙን ለማየት በጣም ጓጉቻለሁ ኢትዮጵስ እንደነገረችን ለጓደኞቿ መዝሙር ትዘምርላቸዋለች፣ አብራቸው ትወዛወዛለች፣ ተረት አላት፣ እንቆቅልሽ አላት። በዚህ ላይ የዚሁ የኦርሶላይን ትምህርት ቤት ተማሪዎችም ብዙ ፕሮግራም አላቸው፣ ፋሽን ሾው ምናምን ይችላሉ አሉ። እኔም እሱ ልኝ፣ አንተም ተከታተል። ጀቹ በራሪ ወደ ፕሮግራሙ

እንዴት ባልደረባችን አንድነትም ዝርዝር አላት፣ እንከታተል። አመሰግናለሁ። አመሰግናለሁ። ጀቱ ኢትዮጲስ በኦርሶላይን ላይ ደናግላን ገዳም አጸደ ህፃናት ካቶሊክ ትምህርት ቤት ተገኝታ ነበረ። እጅግ ደስ የሚል ጊዜ አሳለፈች። መምህራን ተወዳደሩ። ተረትም ኢትዮጵስ አቀረበች። ውዝዋዜ፣ ሰርከስ፣ ፓፒ ትዕይንትም ቀርቧል። አስተያየትም ተቀብለናል። ትሜ ሲስተር ታገሰች አጫሞ ይባላል። የስራ የድር እዚህ መስሪያ ቤት አጠቃላይ የማስተዳደር ስራ ነው የሚሰራው። የዛሬ ፕሮግራም በጣም ደስ የሚል ፕሮግራም ነበረ። ከልጆች ጋር የነበረው ልጆችን በማነቃቃት በተረት በእንቆቅልሽ በጥያቄና መልስ የተለያዩ አዝናኝና ልጆችን በሚማርክ መልኩ የኢትዮጲስ ፕሮግራም በመቅረቡ በጣም ደስተኛ ነኝ። በኦርሶላይን ደናግል ገዳም አፀደ ህጻናት ካቶሊክ ትምህርት ቤት ሲም ሆኜ የኢቢኤስ ወይም የኢትዮጲስን ፕሮግራም አቅራቢዎችን እጅግ አድርጌ አመሰግናለሁ።